መቀመጡ ትንሽ ከበደኝ። ቤት ብቻዬን ስሆን ሆዴ እየባሰኝ ይመጣል። በቃ መሄድ አለብኝ አልኩኝ። በቃ ለመታረቅ ልቧ ይነሳሳል፣ ፍላጎት ይኖራታል። ግን ደግሞ አሁን ሁሉ ነገር ጨርሳ የሆነ ቤት ውስጥ ያለ ልብሶቿ ምናምን አንድ ነገር ሳታስቀር ነው ይዛ የወጣችው ማለት ነው እና በቃ ትቻለሁኝ፣ ከዚህ በኋላ አንገናኝም እስከ ማለት ድረስ የደረሰችው በቃ ለመለያየት ወስና ስለነበረ ነው እና ጥፋት አለብህ ፣ አንተም እያጠፋህ ነው። ጥፋት አለብህ እንዴ? ነጌም ሌላ ሰው ይመጣል፣ ከነጌም ወዲያ ሌላ ሰው ይመጣል፣ ከነጌም በስቲያ ሌላ ሰው ይመጣል። አንተ አረ ወዲያ በቃ እኔ በቃ አታናገሩኝ በዚህ ነገር ብለህ ለምን አትቀበልም? አንተ ለምን ነገሮች የመጣ ነገር ብቻ ትቀበላለህ? አንተ እችን ልጅ ዞር በይ ብትላት፣ አይ በዚህ ነገር በቃ ታይታይ ብትላት፣ እችልጅ አትቀርም። እኔ በቃ ያለኝን እንትን ብያለሁ። አትቀርም፣ አትመጣም ጥፋት ብዙ ጥፋቶች እያጠፋ ስለሆነ አሁን አእምሮህን አረጋጋ፣ አእምሮህን እንትን ይበል። ሰላም ሰላም፣ ጤና ይስጥልኝ። ውድ እና የተከበራችሁ ቤተሰቦቼ እንዴት ናችሁልኝ? ደህና ናቸው የእኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የእኔ ውድ ውድ ውድ ቤተሰቦቼ ለዚህ ቤት ደግሞ ላይ ክሼር፣ ሰብስክራይብ በማረግ ቤተሰብ ይሁኑ ለማለት ፈልጋለሁ። እንግዲህ ዛሬ አብርሽ ቪዲዮ ለቆ ነበረ። እንግዲህ ቡታጅራ እንደሄደ አሳውቆናል። የምር በጣም ነው ደነገጥኩ። በዚህ ሰዓት እኔ የሩታ ነገር አሳስቦኛል ማለት ነው። አንደኛ ነገር ከቤተሰቦች ርቃለች፣ ሁለተኛ ነገር ነፍሰ ጦር ናት፣ ሶስተኛ ነገር አብርሽ እሱን ጥሎ ሩታን ጥሎ እንግዲህ ቡታጅራ ሄደዋል። ከጋሽ ጋር ተገናኙ ማለት ነው። የምር እኔ ያሳዘነችን ያለችው ሮታ ናት። ወይም ከቤተሰብ ጋር አልሆነችው እሷን ጥሎ እሱ ቡታጀራ ሄዶ ሮታ በዚህ ሰዓት ነፍሰ ጦርናት እች ልጅ ሆን ነገር ብትሆን ማነው ተጠያቂ? እግዚአብሔርን እኔ እንጃ። ሮታ አሳዘነች። የኔናት ፈጣሪ ብቻ ባያለሽበት ይጠብቅሽ። ሌላ ምን የለሻለሁ የኔናት። እኔ አላቅም። ቤተሰብ በጣም ግራ ተጋብቻለሁ። የአብርሽና የሮታ ነገር በቀላል ደግሞ ይለያያሉ ብዬ አላስብም፣ ግን ልቤም ድንግጥ ድንግጥ ይለኛል። አላቅም፣ ብቻ አይመስለኝም። ጋሽም ያስታርቅልናል ብዬ ተስፋ አደርጋለሁ። ለራስክን ጊዜ ስጠው፣ ወደ ራስክ ተመለሰ፣ እሷም እንደዛው ወደ ራሷ ትመለስ፣ ትንሽ ለራሳቸው ረፍት ስጡ እያለ ነበር ጋሽ ግን በእርግጠኝነት እስከ ሁለት ሳምንት ባት ቆዩ ጥሩ ነው ብዬ አስባለሁ። ጋሽ በእርግጠኝነት የኛ አባት ማለት ነው እና እነዚህ ልጆች ሁለቱም አንድ እንደሚያደርግልን ተስፋ እናደርጋለን። እውነት ለመናገር ይሄ ሁሉ የአብርሽ ጥፋት ነው። ይሄ ሁሉ የአንተ መንገድ ነው የአብርሽ። ይሄ ሁሉ ደረጃ ላይ ባይሄድ ሩታም ደግሞ ቤቷን ጥላ ከ አቶጣም ነበረ። አንተ ስነ ስርዓትን ይዛ የራስ ክንት ዳር ብትመራው ይህ ሁሉ የእውነት ለመናገር ይህ ሁሉ ክፍተት አይገባም ነበረ። በጣም ያዘንኩ እውነት ለመናገር ማለት ነው። በዚህ ሰዓት እኔ የሩታ ነገር ያሳስበኛል። ከቤተሰብ ጋር አይደለችውም ለአብርሽ ብላ በጣም ብዙ ዋጋ ከፍላ እዚህ ደረጃ ላይ ደረሰችው ማለት ነው እና ለፍቅር ብላ ማንኛውም ሴት ማታደርግ ድርጊትን ሩታ እያደረገችው ማለት ነው። እና ሩታ ማለት ጠንካራ፣ ጀግና፣ ጎበዝ፣ ታታሪ እኔ እንጃ ልዩ ሴት ናት፣ ሁነን ለመናገር ማለት ነው። እና እንደ ሩታ ሴት በዓለም ላይ አይቼ አላቅም እኔ እንጃ ለአብርሽ ብላ ያልከፈለች ያልከፈለች ነገር የለም እውነት ለመናገር ማለት ነው እና እና ማንኛውን ሰው ያውቃል። ለሱ ብላ እንግዲህ ቤተሰቦቿን ትታ ከአርብሽ ጋር ሆናለሁ ብላ በጣም ብዙ እቅድ የነበራት ሴት ነበረች። ግን ምን ታደርጋላችሁ በዚህ ሰዓት ግን ለጠላት ነው በር የከፈታችሁ ማለት ነው። የአርብሽና የሮታ መለያየት ብዙ ሰው ይማኛል። እውነት ለመናገር ለጠላታችሁ ነው በሩን ከፍታችሁ የሰጣችሁ ማለት ነው። እነዚህ ግን ፈጣሪ የስራሽን ይስጥሽ። አንቺ ወደ እነሱ ህይወት ባትመጪ ሁሉ አይፈጠሩም። በውሸት አብርሽ የኔ ፍቅረኛ ነው እያሉን እያሉን በቃ ኢዲት ማለት ፎቶሾፕ አሰርተሽ ትክክለኛ ሰው ሆነሽ የሰውን ህይወት ሂደሽ ያለውን ወደ ሩታ እየላካቸው የሩታን አይምሮ እየበጠበጣቸው ሰዎች ፈጣሪ ይበጥብጣቸው ና የእሷን ህይወት እንደበጠበጣቸው የእናንተም ህይወት ሰላም አይሰጣቸው። እውነት ነው ምላችሁ ነጽ ግን ሩታ ማችሚ ቅር አትልሽም? አንደኛ የእሷን ትዳር በጠበሽ፣ አንደኛ ነፍስ ጦርናት ትች። ልጅ ብዙ ነገር ነው ያደረግሽ፣ ብዙ ነገር ነው ያደረግሽ። ሩታ ማችሚ ቅር አትልሽም? እውነት ለመናገር የነዚህ ልጆች ትዳር የበጠበጥሽ እኔ እንጀማች ይቅረት ይልሽም እኔ አላቅም። እውነት ለመናገር በጣም የሚያስጠላው የእውነት ይህ የክፋት ጥግ ነው ብዬ ነው የማስበው። የሰውን ትዳር በጥብጦ አሁን ትዳር የልጆቹን ህይወት ከበጠበጠችው በኋላ መታ ይቅርታ ከጠየቅሽ ምንም እኮ ሩታ ይቅርታ ሽም ትቀበለለሽ አይመስለኝም። እውነን ለመናገር እቺ ልጅ ነፍስ ጦር ብትሆነ በዛ ሰዓት አውቀሽ ነው መቼም ይርሹ ማለት ነው። እና ነፍስ ጦር ሆና ካገኘሽ ጥለሽ ወደ ቡታጅራ ብትጂ ሁሉ አይፈጠሩም ነበረ። ግን በነገሩ በነገሩ እኮ ምንም አላደረገችው አብርሽ ነው፣ የአብርሽ ጥፋት ነው ሁሉ በዛ ሰዓት ለነጽፊት ባይሰጠው ልብ ልብ ባይሰጠው ሁሉ አይፈጠርም ነበር። እነዚህ እኔ ባላት ዳር ነኝ፣ ከኔ ምንድን ነው የምትፈልጊ? በቃ ውጭልኝ፣ ከዮቴ ምስቴን አትበጭብጪ ውጭልኝ ብሎ በዛ ሰዓት ትክክለኛ መልስ ቢሰጠው ሁሉ ደረጃ አይሄዱም ነበረ። ሩታም ደግሞ ከቤቷ አትወጣም ነበረ። ሁሉም ነገር ሰላም ሆኖ ነበረ ብቻ ኒንጃ የሮታ ሰላም የሮታ ፍቅር ነ ናፈቀ። እግዚአብሔር ለአርብሽ ብላ ያልካፈለችው ነገር የለም። እውነን ለመናገር የራሷን አደረገችው። እኔ ለአንተ ያልተፈጠርኩም አንተ ለእኔ ያለች ነበረች። ባለፈውን የእውነት ናፈቀች። ሆነ ለመናገር አላቅም። ብቻ የአርብሽና የሮታ ነገር የሁላችሁም ልብ ሰብረዋል። እኔ ጋሽ እያለው ትክክል ነው። የልጅነት ነገር አላችሁ አልበሰላችሁም እያለ ነበር። እውነት ለመናገር ለአብርሽ ጥፋተኛ እንደሆነ ተናግረዋል። አሁን ጥፋተኛ ነኝ ይ ነው ይ እኮ በዛ ሰዓት ብሰማ ሩታ የምትልክ ብሰማው ይህ ሁሉ አይፈጠርም ነበረ። አንተ ስለማትሰማ ሩታ የተሸከመችው ብዙ ነገር አለ። ከውስጣ ያለወጣላት ነገር አለ ውስጣ። በቃ ብዙ ነገር ይዞን ያለው ማለት ነው። እና ሩታ እኔ አላቅም። የእሷ ነገር የእውነት አላቅም። ብቻ ቤተሰብ በጣም ዋዛዝነችኝ። አንደኛ ነገር ሩታን ጥሎ ወደ ቡታጅራ መሄዱ አናዶኛል። ይህን ቤት ደግሞ መተሽ መኖር ትችላለሽ። ጥሩ ህዮ ለአንቺ የሚሆንልሽ ይመኝልሽ አለሁ ወድሻ አለሁ። ኧረ እባክህ እንደዚ ነገር ትላለህ። እንደዚ ስላለ እኔ ደነገጥኩ። ጌታ የሆነ ነገር ነው ያሰብኩ ቤተሰብ ስለዚህ ብቻ እ አላቅም ሆነን ለመናገር ይለያያለሁ ብዬ መቼም አሁንም ውስጤ ጥርጣሬ የለም። አይለያዩም አይለያዩም በእርግጠኝነት ተስፋ አለ ለምን በማላችሁ ልጅ ስላላችሁ ማችም አይለያዩ እቺ ልጅ በዚህ ሰዓት አብርሽ ነበር እኮ ከእሷ ጎን መሆን ያለበ ማለት ነው ሩታው መለየ እንዳለች እኛ እናቃለ እኛ እኮ ምናቃቸው እኛ ቪዲዮ የሚለቁልን ነው እኛ እሱ ላይ ነው የምናቃቸው እንጂ አሁን ሩታ መለይ እንዳለች እናቃለን ማንም ከጎኗ አይላቱም ቤቶች የሉም እናቷ አይለችም።

የምሬ ነው ምላችሁ። ከበድላ አለቅም። እንግዲህ ለጠላት በሩን ከፈታችሁ ስንት በእናንተ መለያየት የሚደሰት ሰው አለ። ግን ለምን ለሰው በር እንደከፈታችሁ አለቅም። ሁሉ የአብርሽ ጥፋት ነው። ጥፋት ክን አምነ አልጋሽ ማአንቴነ ጥፋተኛ እያልክ ነበረ። ጋሽ ብዙ ነገር እንደሚመክርክ ተስፋ እናደርጋለ። አብርሽ ምክር ያስፈልጋል እንኳን ቆንጥጥ ቢያደርግ ደስ ልን አሁንን ለመናገር ሩታን ልብ እንደ ሰበርከ አብርሽ ማለት ነው። ና እቺ ልጅ ነፍሰ ጡር ሆና በዚህ ሰዓት ለሮታ እንደዚህ ጭቅጭቅ አይገባትም፣ ንዝንዝ አይገባትም። እች ልጅ ሰላም፣ ፍቅር፣ በቃ ከሷ ጎን የሆን ሰው ነው የሚያስፈልጋት። ብቻ ፈጣሪ አልፈቀደም። እንግዲህ አብርሽ እንግዲህ ጥሎ ቡታጅራ እንደሄደውላችሁ ማየታችኋል። እና ተስፋ እናደርጋለን በጋሽ ማለት ነው ነው ሁለቱን አምጥቶ እንደሚያስታረቅልን እርግጠኛ ነኝ። እስከ አንድ ወር ሁለት ሳምንት፣ በስማ አንድ ሳምንቱ እንኳን በጣም ከበድላል። ካላሮተና ካላብርሽ እኮ ሚዲያው ደስ አይልም። ጌታ በእርግጠኝነት እንደምታረቁልን ተስፋ እናደርጋለን እና ጋሽ፣ በእርግጠኝነት በጋሽ ተስፋ አድርገን እንጠብቃለን። አብርሽ ደግሞ ወደ ራስክን ተመልሳ እች ነጽ ተብዩ የእነሱን ህይወት በጠበቅሽ ማለት ነው። እና የእነሱን ህይወት እንደ በጠበቅሽ የአንቺ ህይወት ብጥብጥ ያደርግብሽ ማለት ነው። ፈጣሪ እኔ አላቅም ምን እንደምልሽ ማለት ነው። ነጽ ተብዩ አንቺ ወደ እነሱ ህይወት ባትመጪ ሁሉ አይፈጠሩም። የድሮ ኤክስ ነሽ በቃ ምንም የላቸውም። ምንም ነገር እንደ የላቸውም እኮ ልጁ ተናግሮ ዛሬ ማለት ነው፣ ቪዲዮ የሰራልሽ ልጅ ባክያ ቤት መቶ ነበረ እንግዲህ እውነቱ ወጥቷል። አንቺ ግን በውሸት ብዙ ነገር ብለሻል። ግን ይሄ ማልሽ ምን ነገር እያልሽ ማለት ነው እና የነዚህን ልጆች ህይወቱን በጠበቅሽ ትዳራቸውን በጠበቅሽ አንቺ ግን ሰላም ሆነሽ ትኖራለሽ። በዚ ልክ የሰውን ህይወት በጥብቀሽ ፈጣሪ የስራ ሽንስጥሽ አርብሽ ፈጣሪ ወደ ስራ ወደ ራስክ ይመልስክ። አንትም ከዚህ ስራ ማለት ነው እና እና ጋሼ በደንብ አድርጎ እንደምመክርክ ተስፋ እናደርጋለን። ከሩታ ጋር ደግሞ በቅርብ አንድ ላይ እንደምትመጡልን ተስፋ እናደርጋለን። በዚህ ሁለት ቀን ውስጥ እንጠብቃለን በተስፋ ማለት ነው። አሁን የእኛን የሚያሳስበን የሩታ ነገር፣ ሩታ ደግሞ ምን ላይ እንዳለች ማንም አቅም፣ አንዳንዴ ከባድ ነው ቤተሰብ። በዚህ ሰዓት እንግዲህ ሩታ ናት፣ ሩታናት የምታቋኛ እንዴት እናቃታለ ብዙ መናገር የምትፈልግ ነገር አለ። የሁሉም ነገር በሚዲያ ላይ አይወጣም። ሚዲያ አንዴ ከያዚ አይለቅምና ሁሉም ነገር እንግዲህ ሩታናት ውስጣ የተሸከመ ነገር አለ። ውስጣ የተደበቀ ነገር አለ። ብዙ ነገሮች አሉ። ብቻ እኛ ነቅም። ሩታናት የምታውቀው ፈጣሪ። በያለሽበት ፈጣሪ ይጠብቅሽ። እንወድሻለን። ሩታዬን ቆንጆ በጣም ተናፍቀሻል። እንወድሻለን። ሁሌ ከጎንሽ ነን። እውነቴ ነው የምላችሁ፣ የኔ ምስኪ ያሳዝናል፣ ብቻ